የባቡር ጋሪዎች ላይ የሚገጠሙ ፖሊዎች ናቸው። እነሱ ደግሞ ልክ ካቦ ስለሆነ እዚህ ጋር የሚያልፈው ካቦ እንዳይበላው ያለን። ለማንኛውም ግን የወተቱን ነገር እንዲያስረሱት፣ ወተት ያስፈልገኛል

እዚህ ጋር ማለት ነው በጣም ከባድ ነው ስራው። እስኪ ቪዲዮውን ካያችሁት ላይክ፣ ሼር፣ ኮሜንትም ያስፈልጋል። ወደ ቱ ያገኝ እያቃጠልኝ እጅ ነው እዚህ ጋር በጣም ከባድ ነው ስራው። እንግዲህ እግዚአብሔር ይመስገን። ያው ስራ ከመፍጣት ይሻላል ብለህ እየሰራ ነው